ቦታ አሉ የማይሞት አለ እንዴ ነገር አለ የማይሞት አሉ የሚገሉ አይመጡ። እሺ ንገሩ። እዚህ ሰዓት ሰበር መረጃ ተሰምቷል። እጅግ አሳዛኝ በሆነ ሁኔታ የፈራረው ጦርነት መነሳቱ አይቀሬ መሆኑንም እየተመለከትን እንገኛለን። ካሁን በኋላ መፈንቅለ መንግስት እናደርጋለን። ለህዝቦቹ ግድ የማይሰጠው መንግስት አንፈል ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ሰዎች፣ እንደምናላችሁ፣ እንደምትቆያችሁ፣ እኔ አለሁ። እግዚአብሔር ይመስገን። በያላችሁበት ሰላመ ክርስቶስ ብዛላቸው የተዷቸው ውድ ብቶቻችን በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁ። በዚህ ቪዲዮ እንግዲህ የምንመለከተው በዛሬው ዕለት ብፁዕ አባታችን ብፁዕ አቡነ ናትናኤል በዛሬው ዕለት ጠንከር ያለ መልእክት ንግግር ለመላው ኦርቶዶክሳውያን ወቅታዊ ጉዳይን አስመልክቶ በቦሌ መድኃኒዓለም ዕለት ቀን ተገኝተው ስለ ገዳዮች ተናግረዋል። ማስደምጣች ይሆናል። በተጨማሪ እጅግ ወሳኝ መደመጥ ያለባቸው መረጃዎች አሉ። ማስደምጣች ይሆናል። አብረን እንሰማለን። ነገር ግን ወደዛ ከመሄዳችን በፊት በቅድሚያ ከዚ ቪዲዮ እንጀምር። ኦርቶዶክሳውያን እንግዲህ አሁንም ዛሬ ለአርሲ ኦርቶዶክሳውያን ምእመናን ድምፅ መሆናችንን ሳንሰለች እንቀልጥን ማለት ወዳለሁ። እናንተም ሳንሰለችሁ ቪዲዮን ላይክ ሼር በማድረግ አጋርነታችሁን ቤተሰባዊ ፍቅራችሁን አሳዩኝ ማለት ወዳለሁኝ። ወደ ቪዲዮ እንሄዳለን። ተከታተሉ። ኦርቶዶክሳውያን ክርስቲያኖች በሙሉ ይህንን ቪዲዮ ኮፒሊንግ ሼር ዱዊት ሪፖስት በማድረግ ለብዙኑ እንድታደርሱልኝ በክርስቶስ ኢየሱስ ፍቅር እጠይቃለሁ። ከኮሚቴው የወጣ መግለጫ አለ። ያንን ሁላችሁም እንድታደምጡት እንድታስተላልፉ በክርስቶስ ፍቅር በድጋሚ አደራ አላቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ከጥቅምት 24 ቀን ጀምሮ እየተደረገ ስለሚገኘው ዓለም አቀፍ የሚዲያ ዘመቻ ንቅናቄ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። እንደሚታወቀው ከጥቅምት 24 ቀን ጀምሮ ለተከታታይ ሶስት ቀናት ላለፉት ሰባት ዓመታት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንና በኦርቶዶክሳውያን ላይ በመንግስት ድጋፍ ኃይል ተመድቦ ከለላ ተሰጥቶ በእቅድ እና በተልእኮ እየተፈጸመ ያለውን ጀኖሳይድ ለዓለም አቀፍ ማህበረሰብ፣ ለሀገራት መሪዎች፣ ለዓለም አቀፍ የሚዲያ ተቋማትና ችግሩ ለሚመለከታቸው አካላት ለማድረስ የማህበራዊ ሚዲያ ዘመቻ እያካሄድን እንደሆነ ይታወቃል። ይህ ዘመቻ ከተጀመረበት ቀን አንስቶ በመላው ዓለም የሚገኙ ኦርቶዶክሳውያን የሀዘን ምልክት የሆኑ አልባሶችን በመልበስ ፕሮፋይል ፒክቸር በመቀየር እንዲሁም በተለያዩ የመገናኛ ዘዴዎች ንቅናቄ በማድረግ ለዓለም አቀፍ ማህበረሰብ የኦርቶዶክሳውያን ሞት በማሳወቅ ላይ ይገኛሉ። ይህንንም ተከትሎ የተለያየ የውጭ ሀገር ዜጎች የኦሪንታል ኦርቶዶክስ አባቶችና አገልጋዮች፣ በተለያዩ ሚዲያዎች ላይ የሚሰሩ ጋዜጠኞች ሀዘናቸውን በተለያየ መንገድ በመግለጽ ላይ ይገኛሉ። ዘመቻው ከተጀመረ ወዲህ በትናንትናው ዕለት በአርሲ ዞን ወርቲ ወረዳ አቦምሳ ከተማ ጋዶ ቀበሌ በ24028 ስማቸው ይርጋ ሲሳይ፣ የሽጥላ ሲሳይ፣ ጥበቡ ዝቃርጋቸው አሞኛ ኃይልዬ ንጉስ የከበደ የሚባሉ በአጠቃላይ ስድስት ሰዎች ተገድለዋል። አምስቱ ተቀብረዋል፣ ያንዱ ሬሳ እስካሁን ድረስ አልተገኘም። በተጨማሪም ሶስት ሰዎች ታፍነው ተወስደዋል። እዛው አቦምሳ ከተማ ተረቀሳ ቀበሌ ማታ ላይ ስሙ እንዳለመኮንን የተባለ እድሜው 56 እስከ 60 የሚገመት ኦርቶዶክሳዊ በማሳው ላይ ሳለ ተገድሏል። በ25 02 2018 ከታፈኑት ሶስቱ ሰዎች ሁለቱ ተገድለው ዛሬ በ26 02 2018 አቦምሳ መድኃኔዓለም ቀብራቸው ተፈጽሟል። ይህ በእንዲህ እንዳለ የአርሲ ዞን የመንግስት መዋቅር ትናንት ባደረገው ስብሰባ ለጩኸታችን እልባት ከመስጠት ይልቅ ሀገረ ስብከቱ ፍጹም ሰላም እንደሆነና መወያየት ያለብን በልማትና በዘላቂ ሰላም ጉዳዮች ነው በማለት ጭካኔ የተሞላበት ድምፅንና ሀዘንን የማፈን ዘመቻ፣ እንዲሁም ዘመቻውን ለመቀልበስ በተለያየ መንገድ የተለያዩ አጀንዳዎችን በማውጣት የኦርቶዶክሳውያንን ሞት ለመሸፈን ሲሯሯጥ እንደነበር አይተናል። ይህ ሁሉ ሲሆን ከስልሳ በላይ በላይ አህጉረ ስብከት ከሰባት መቶ ያላነሱ ወረዳ ቤተ ክህነቶች፣ በርካታ አድባራትና ገዳማት፣ የሰንበት ትምህርት ቤት ህብረቶች፣ በመቶዎች የሚቆጠሩ ማህበራት፣ የቤተ ክርስቲያን ሚዲያዎች አንዳቸውም እንኳን ስለአሰቃቂው የአርሲ ኦርቶዶክሳውያን ሞትና ስደት ትንፍሽ ሊሉ አልፈቀዱም። ከሁሉም የሚያሳዝነው ደግሞ በጠቅላይ ቤተ ክህነት ስር ያሉ ማውቀራት በጉዳዩ ላይ ትኩረት አድርገው ይሰሩበት ዘንድ በተደጋጋሚ ቢጠየቁም የልክ በሚመስል ሁኔታ ሁሉም ዝም በማለት ይባስ ብሎ አንዳንዶቹ ሀዘናችን ላይ በመሳለቅ ስለ ጉባኤ ስለ መዝሙራት ስለ መጻሕፍት ሲናገሩ ለዘመቻው ማስቀየሻ ይሆን ዘንድ ይበጀናል ያሉትን ፍኖተ ጽድቅ የሚባል የተሐድሶ ሚዲያን ህጋዊ አድርጌዋለሁ በማለት ዜና ያስነግራሉ። አሁን ጥያቄው ይህ ሁሉ ተቋማት ያሏት ቤተ ክርስቲያን ድምፅ የሚሆናት ጠፍቶ ልጆቿ በየሜዳው ወድቀው በጅምላ እየተቀበሩ ይቀጥላሉ ወይስ የሚለው ነው። ምንም እንኳን ችግራችንን የሚፈታልን መሪ ባይኖረንም የኦርቶዶክሳውያንን ሞት ማስቆም እና ዘላቂነት ያለው መፍትሄ ማምጣት ለነገ የማይባል ጉዳይ በመሆኑ እንደዚህ ቀደሙ ጀምረን የምንተወው ሳይሆን መፍትሄ እስክናገኝ ድረስ ወደኋላ የማንል መሆኑን እያሳሰብን ዘመቻው እስከ እሁድ ጥቅምት 30 ቀን 2018 ዓ ም የተራዘመ መሆኑን እያሳወቅን በቀጣይ የምንሰራቸው ስራዎችን በተመለከተ አስተባባሪው ኮሚቴ የሚከተሉትን አቅጣጫዎች አስቀምጧል። አንደኛ፣ የኦርቶዶክሳውያን ሞት በዘላቂነት የሚቆምበት አስተማማኝ መፍትሄ ከሚመለከተው አካል እስካልተሰጠ ድረስ በዘመቻው የምንቀጥል መሆኑ ታውቆ በኮሚቴ በኩል የሚቀርቡ አቅጣጫዎችን በመናበብና በአንድ ልቡናቸው ተፈጽሙ ዘንድ በሰማይ ታቱ ስም እናሳስባለን። ሁለተኛ በተለያየ ምክንያት እስካሁን ድረስ ዝም ያላችሁ ሰንበት ትምህርት ቤቶች፣ አጥቢያዎች፣ ወረዳ ቤተ ክህነቶች፣ አህጉረ ስብከትና በተለያየ መዋቅር ላይ ያላችሁ ሁላችሁም ይህንን ዘመቻ ተቀላቅላችሁ መግለጫችሁን ታወጡ ዘንድ እንዲሁም የማህበራዊ ሚዲያ ዘመቻውን ተቀላቀሉ ዘንድ ጥሪያችን እናስተላልፋለን። ሶስተኛ በውጭ ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለይም በአሜሪካ፣ በካናዳ፣ በአውስትራሊያ እና በአውሮፓ የምትገኙ የሰንበት ትምህርት ቤት ወጣቶች በተለያዩ ቋንቋዎች በአሰቃቂ ሁኔታ ስለተገደሉ ሰዎች ቪዲዮ በመስራት በተለያዩ ማህበራዊ ሚዲያዎች ላይ እንድትለቁ እና በየሰንበት ትምህርት ቤቱ ካሉ መዋቅራት ጋር ትመካከሩ ዘንድ እንጠይቃለን። አራተኛ በተለያዩ ተቋማት የምትሰሩ ኢትዮጵያውያን የሚዲያ ባለሙያዎች እና የቤተ ክርስቲያን ልጆች መድረስ በምትችሉባቸው ዓለም አቀፍ ሚዲያዎች፣ ታዋቂ ሰዎች፣ የኮሚኒቲ ተወካዮች ወዘተ፣ በኢሜይል በማህበራዊ ሚዲያ ታግ በማድረግ ከክስተቱ አጫጭር መግለጫዎች ጋር ድምፅ ታሰሙ ዘንድ እንጠይቃለን። አምስተኛ በቀጣይ በሚዘጋጁ የትዊተር ዘመቻዎች የእንግሊዝኛ አጫጭር ልጥፎች እና ፎቶዎች ላይ በመሳተፍ ድምፅ ተሆኑ ዘንድ እንጠይቃለን። ስድስተኛ በሞታችን የሚቀልዱ ከሕማማችን የማይሳተፉ አገልጋይ አካላትን በመመዝገብ ከጸረ ክርስትና ወገብ መሰለፋቸውን የምንገልጥ መሆኑን ለማሳወቅ እንወዳለን። ሰባተኛ ባለፉት ሰባት ዓመታት በግድያዎች ላይ በቀጥታም ይሁን በተዘዋዋሪ ተጠርጣሪ የሆኑ የመንግስት ኃላፊዎችን እና ሌሎች ተሳታፊዎችን ሁሉንም በዓለም አቀፍ ሕግ እንዲጠየቁ ለማድረግ ጠቃሚ መረጃዎችን ለአስተባባሪ ኮሚቴው በመላክ የበኩላችሁን ድርሻ እንድትወጡ ጥሪያችን እናስተላልፋለን። ስምንተኛ ቤተ ክርስቲያኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ጂኖሳይድ ሲፈጸምባቸው ከገዳዩ መንግስት ጋር በመተባበር ዝም ብሎ ከሚመለከተው የሃይማኖት ተቋማት ጉባኤ ራሷን እንድታገል ጥሪያችን እናስተላልፋለን። ዘጠነኛ በሰባት ዓመታት የደረሱብንን መከራዎች ገለጻና ማብራሪያ የሚሰጥበት ዓለም አቀፍ የላይፍ ፕሮግራም ስለሚዘጋጅ ለአስተባባሪ ኮሚቴው ይጠቅማል የምትሉትን መረጃ እንድትልቁልን እናሳስባለን። አስረኛ በዕለተ ዓርብ ማለትም በ28 02 2018 ዓ ም ኮሚቴው በማህበራዊ ሚዲያ በሚያዘጋጀው የጸሎት መርሃ ግብር ላይ ሁላችንም በኢትዮጵያ ሰዓት አቆጣጠር ከምሽቱ ሁለት ሰዓት ላይ የሀዘን ልብሳችን በመልበስ እንድንሳተፍ ጥሪያችን እናስተላልፋለን። አስራ አንደኛ የዘመቻው ማጠናቀቂያ ቀን ማለትም እሁድ በ30 02 2018 ዓ ም በመላው ዓለም የምንገኙ ኦርቶዶክሳውያን በተለይ በአሜሪካ፣ በካናዳ፣ በአውስትራሊያ እና በአውሮፓ፣ በዱባይ እና በሌሎችም ቦታዎች የምንገኝ እንደየሰዓት አቆጣጠራችን ከሰዓት በኋላ ጥቁር ልብስ በመልበስና ሻማ በማብራት ሀዘናችንን በአደባባይ በመውጣት የምንገልጽ ይሆናል። በአጠቃላይ ጉዳዩ ቢያንስ አጭር ጊዜ መፍትሔ እስኪያገኝ ድረስ ዘመቻውን ከሚመሩ ወንድሞችና እህቶች ጋር እየተናበባችሁ ይህንን ዘመቻ ከግብ እናደርስ ዘንድ በሰማዕታቱ ስም እንጠይቃለን። በየትኛውም ሁኔታ ሆነን ባለችን አጋጣሚ ታመን ሆስፒታል እንኳን ብንሆን ተለኳችን ሳንረሳ ከላይ ከታች ከታች እስከ ላይ በሀገሮችም በሀገር ውስጥም በየትኛውም ቦታ ያለን ኦርቶዶክሳውያን የመረጃ ልውውጥ በማድረግ በበቂ ሁኔታ አጀንዳውን ሳንለቅ አንድ ድምፅ ሆነን ከአስተባባሪ ኮሚቴዎች በሚሰጠን አቅጣጫ መሰረት ለጥያቄያችን ዘላቂ የሆነ መልስ እስክናገኝ ድረስ ትግላችን እንቀጥላለን። የተለያየ የጠላት አጀንዳ ተሸክመው ለሚመጡ የውስጥና የውጭ ስሑታን ቦታ ባለመስጠት ከተሰለፍንበት የፍትህ ዓላማ ውጭ የሚያደርገንን ምንም አጀንዳ ባለመቀበል ዘመቻውን የተሳካ እናደርገው ዘንድ ጥሪያችን እናስተላልፋለን። የቤተክርስቲያን አምላክ ሃይማኖታችንና ቤተክርስቲያናችን ይጠብቅልን። ሰሜን አሜሪካ ጥቅምት 26 2018 ዓ ምት ክርስትና መከራ ክርስትናን ያጠብቃታል። በመከራ እንጠነክራለን። በመከራ እንበዛለን። በመከራ አንቀነስም። አዎ ይሄ በሀገራችን ምዕመናን እግዚአብሔር እንዲሰማን መከራችን እንዲበጣ መገዳደላችን እንዲያቆም የሰው ልጆች ደም በከንቱ መፍሰስ እንዲያ በቃ ጸሉ፣ እግዚአብሔር እንዲሰማ። አሁን ሊቃውንቱ ይጸልያሉ፣ ካህናት ይጸልያሉ፣ ምእመናን ይጸልያሉ። እግዚአብሔር ስለምን ዘገይ? ስለምን አይሰማል? በደላችን በዛ፣ ኃጢአታችን በዛ። ጸሎታችን ከልብ ነው? አገልግሎታችን ከልብ ነው? ማረም የሚገባን ነገር አለ። የሚቀረን ነገር አለ። እኛ ዳም የሚቀር ነገር አለ። መስተካከል ያለበት ነገር አለ። ያን ጊዜ ነው እግዚአብሔር የሚሰማ። እግዚአብሔር ይስማ፣ መዳን ያለም ይስማ። ሀገራችንን ሰላም ያድርግልህ። ልጆች ይማሩ ሕፃናት ይማሩ፣ ሕፃናት ይደጉ፣ ወጣቱ ሰርቶ ይግባ። በሰላም ወጥቶ ይግባ። አዎ ይሄ ነው የሚያስፈልገ መተሳሰብ፣ የሚያስፈልገ አንድነት ነው የሚያስፈልገ። በመከፋፈላችን በመለያየታችን ተበልተን እናልቃለን እንጂ በመነቃቀፋችን በመሰዳደባችን በመወጋገሳችን፣ አንዱ በአንዱ መፍረዳችን፣ ተለያይተን ለየብቻ ስንኖር ለየብቻ እየተበላን እናልቃለን እንጂ ዋጋ የለው። አንድነት ይሻለናል፣ ኅብረት ይሻለናል፣ ፍቅር ይሻለናል፣ መተሳሰብ ይሻለናል። ከዳዮች ይሞታሉ። የማይሞታለ እንደ አለን የማይሞት አለ። የሚገሉ አይሞቱ፣ ሺህ ዘመን የሚኖራለን አለን ያለ፣ የጊዜ ጉዳይ ነው። ዛሬ ስትገል፣ ነገ ደግሞ ያንተ ተራ ሆኖ ትሞታለ። ዛሬ ሌላውን ትቀብራለ፣ ነገ ሌሎች ይቀብሩሃል። ይኸው ነው። ማን ቆሞ ቀረ? ስለዚህ በፍቅር መተሳሰብ በሰላም መተሳሰብ ይሻላል። ገዳዮች ይብቃችሁ፣ ደም የምታፈሱ ይብቃችሁ። ደም የሚያፈሱ እጆች ይታጠቡ፣ ይንጹ፣ ንስሐ ይግቡ፣ ይመለሱ። አሁ የእኛ ጸሎት ይሄ ነው። ገዳዮችን ይግደላቸው አንልም። እኛ ገዳዮች ወደ ንስሐ ይመልሳቸው። እግዚአብሔር አይምራቸው፣ ልብ ይስጣቸው፣ ሰላም ይስጣቸው፣ እጃቸው የንጻ። እግዚአብሔር ከሁላችን ጋር ይሁን፣ የሰላም በዓል ያድርግል። እስቲ እጃችሁ ከፍ አድርጉ ወደ ሰማይ ይሰማቸው እንደሆነ፣ እስኪ ሁለቱን እጃችሁ ከፍ ይሄ እጅ የተባረከ ይሆን ደም የማፈስ ይሁን ሰርቶ የሚበላ ይሁን ሰርቶ የሚያገኝ ይሁን። ቀን አድርጉ። እንደ ሰለሞን ሰለሞን እጁን ወደ ላይ ከፍ አርጉ። የሰማይ አምላክ ሆይ አለ፣ ወደ ሰማይ ያየ። የሰማይ አምላክ ይታረቀ። የሰማይ አምላክ እሺ በላችሁ፣ አመስግኑበት። መዳን ያለ የሚሰማ መዳን ያለም ቢሰማን ቢታረቀም ሀገራችንን ሰላም ቢያደርጋት፣ ሰሜኑ ሰላም እንዲሆን፣ ምስራቁ ሰላም እንዲሆን፣ ምዕራቡ ሰላም እንዲሆን፣ ደቡቡ ሰላም እንዲሆን፣ ሀገራችን ሰላም እንድታገኝ፣ ህዝባችን ሰላም እንዲያገኝ፣ መዳን ያለም ይስማ። በቁስሉ የፈወሰን ዛሬም ከህመማችን ይፈውሰ

አምላክና ወመዳንናአላነ ወመዳኒና አምላካችን ይስማን ደመናችንን ይቀበልልህ። ለሞቶ ትረፍተነፍጥን ይስጥልህ። ለሞቱ ትረፍተነፍጥን ይስጥልህ። ለገዳዮች ልቤስጥልህ። ያደፉ እጆችን ይንጹ። ያደፉ እጆች ይንጹ። ደም የሚያፈሱ እጆች ይንጹ የሚገሉ እሳይ ግ እግዚአብሔር አምላካችን አባታችን ብፁዕ አቡነ ናትናኤል በረከታቸው ይደርብን። እንደሰማችሁት እንግዲህ በዛሬው ዕለት በእለተ ቀኑ ቦሌ መድኃኔዓለም ተገኝተው ይህንን ንግግር ለመላው ኦርቶዶክሳውያን መጽናኛ የሚሆን ዘንድ እኛ ኦርቶዶክሳውያን ደግሞ ምንም እንደምናስብ ኦርቶዶክሳዊነት የተገለጸበትን ንግግር ሰምታችሁታል ማለት ነው። በረከታቸው ይደርብን። አሁን ግን ማስደምጣችሁ እጅግ ወሳኝ የሆኑ መደመጥ ያለባቸው መረጃዎች አሉ። ከዚህ በመቀጠል አስደምጣችኋለኝ ን ሼር እያደርጋቸው ለመላው ኦርቶዶክሳውያን አድርስላቸው የሁላችንም የኢትዮጵያውያን ጉዳይ ያሳስበን የሚገባ ጉዳይ ስለሆነ ማለት ነው። በዚህ ሰዓት ሰበር መረጃ ተሰምቷል። እጅግ አሳዛኝ በሆነ ሁኔታ የፈራነው ጦርነት መነሳቱ አይቀሬ መሆኑንም እየተመለከትን እንገኛለን። የህዋት ቡድን በዛሬው ዕለትም የአፋር ክልል ወሰንን ተሻግሮ በመግባትም ስድስት መንደሮችን በጉልበት ተቆጣጥሯል፣ ሲልም የአፋር ክልል መንግስት ይህንን ቃል ተጠቅሞ መግለጫን አውጥቷል። የህዋት ቡድን ሲል የጠራው የአፋር ክልል መንግስት ታዲያም ምሽቱን በወጣው መግለጫ ላይ የህዋትም ከድርጊቱ በአስቸኳይ ካልተቆጠበም ራሱን ከውጫዊ ጥቃት የመከላከል ኃላፊነቱንም እንደሚወጣ ማስጠንቀቁንም ተመልክተናል። ጉዳይ ላይ ታዲያ የቀ ቀድሞ የህወሀት ከፍተኛ አመራር የነበሩት አሁን ላይ በምስራቅ አፍሪካ ጉዳዮች አማካሪ ሆነው ጠቅላይ ሚኒስትሩን እያማከረው የሚገኙት ጌታቸው ረዳ ለዚህ ሁሉ ቀውስ ተጠያቂውም ታዲያ ጀነራል ፍሳ ማንጁስ እና ዮሀንስ መዲድ መሆናቸውንም እንደምትመለከቱትም በትግርኛ ቋንቋ ከደቂቃዎች በፊት ባጋሩት መልእክት ላይ ገልጸዋል። ይህ እጅግ በጣም የሚያሳዝን ነው። እናንተም እስከዛ ሀሳባችሁን ስጡበትም። ተጨማሪ ነገሮችን ተከታትዬ ወደ እናንተ አደርሳለሁ። ካሁን በኋላ መፈንቅለ መንግስት እናረጋለን። ለህዝቦቹ ግድ የማይሰጠው መንግስት አንፈልግም። ለህዝቦቹ ወርዶ ህዝቦቹን እምባ የህዝቦችን ሞት የማያስቆም መንግስት አንፈልግም። እኛ አሁን መፈንቅለ መንግስት ነው የምንፈልገው። ኦርቶዶክሳውያን ባለማህተብ የሆናችሁ በሙሉ ወይ ደግሞ የኦርቶዶክሳውያን ጭፍጨፋ ይመለከተኛል የምትሉ በሙሉ ለሰው የምታዝኑ በሙሉ መፈንቅለ መንግስት እንፈልጋለን ያላችሁ ኮሜንቱን አጥልቅልቁት በደንብ። ይህን ቻሌንጅ ደግሞ ተቀላቀሉ። እኛ ለህዝቡ የማይቆም ለክርስቲያኖች የማይቆም መንግስት አንፈልግም። እኛ መፈንቅለ መንግስት ማድረግ እንፈልጋለን እያላችሁ በደንብ ኮመንቱን አጥለቅልቁት። አብይ አህመድ ከስልጣኑ ይልቀቅልን። ኦርቶዶክሳውያን መታረዳቸው በእሱ ምክንያት እንደቀጠለ ነው። ስለዚህ አሁንም አንፈልግም፣ በቃ እኛ መሞት አንፈልግም፣ ፍትህ እንፈልጋለን። መንግስት እንዳለ ሀገራችን ላይ ማረጋገጥ እንፈልጋለን። ወንድሞቻችን ዛሬም እንዲገደሉ አንፈልግም። አሁንም አብይ አህመድ ከሥልጣኑ ይልቀቅ። በእሱ ምክንያት ነው። እሱ ባደረገው ሴራ ምክንያት ነው ወንድሞቻችን በማህተባቸው ምክንያት እየታረዱ ያሉት ዛሬም ድረስ። አሁንም ግድያው አሁንም አልቆመም። ስለዚህ አሁንም ፍትህ ለአርሲ በሚገኙ ኦርቶዶክሳውያን በሙሉ እባካችሁ ድምፃችሁን አሰሙ። እባካችሁን ድምፃችሁን አሰሙ። እኛ ለዓለም እንዲሰማ እየጮኸን ኢትዮጵያ ውስጥ ቁጭ ብላችሁ የኦርቶዶክሳውያን ጭፍጨፋ ምንም የማይመስላችሁ በሚሊዮን የሚቆጠር ቲክቶከር የያዛችሁ ቲክቶከሮች ማለት ነው። እባካችሁ እባካችሁ እባካችሁ በምትወዱት በምታመልኩት አምላክ ለምናችኋለሁ። እባካችሁ ድምፅ ሁኑ። የኦርቶዶክሳዊያን ጭፍጨፋ አሁንም ይቁም። እባካችሁ አወ፣ ይሄ ዘመን ስንቱን አስተዛዘበን፣ ስንቱን አሳየን። ማርያምን አሁን ዝም የምትሉ አባቶች ምናም ማለት ነው። ይህ ቀን ያልፋል ቤተክርስቲያን ታሪኳ እንደሚያሳየው ከዚህ አሁን ካለው የበለጠ መከራ አልደረሰባትም። የአሁኑ ልዩ የሚያደርገው እናንተ ተስማምታችሁበታል። የቀደሞቹ እንደዚህ አይነት መከራ ሲመጣ ፊት ለፊት እየሞቱ አሳይተውናል። አሁን እናንተ ደግሞ የእኛን ድምፅ እያፈናችሁትን ነው፣ ያለ ልዩ የሚያደርገው ይሄ ነው። እናንተ ራሱ መከራ ይድረስባችሁ፣ አትሙቱ፣ እግራችሁ አይቆረጥ፣ ቤተሰቦቻችሁ አይረሸኑ፣ በቆንጨር አንገታችሁ አይቆረጥ። መፍትሄ አልባ በአርሲ የሚገኙ ኦርቶዶክሳውያን ግድያ እንደቀጠለ ነው። ከዚህ በፊት ሀያ አምስት ሰዎች ተገደሉ ይታወቃል። ነገር ግን የዞኑ አስተዳደርም ቢሆን በእምነት ተኮራር ለሚደረገው ነገር ትክክል አይደለም ሲሉም ተናግረዋል። ከዛ ባሻገር የዞኑ አስተዳደር ችግር አለበት የሚባሉ ቦታ ጥበቃ ማድረግ፣ የዜጎች እንደነት መጠበቅ ሲገባው ነገር ግን አምስት ኦርቶዶክሳውያን ድጋሚ ተገለዋል፣ ሶስቱ ደግሞ ታግተዋል። አሁንም ጆሮ ዳባ ልበስ የተባለው ጩኸት አሁንም እንደቀጠለ ነው ድምፁ ነው ድምፁ ነው ድምፁ። እነዚህ ነገሮች ብዙዎቹ በቴክስት የተላከልን ነው። ነገር ግን መፍትሄ ሌለው ጩኸት ለምንስ ይጮዋል? አጀንዳ የተሰጠን አሊያስ ዜጎች በነጻነት መኖር አቅቷቸው ሰው እየሞተ ነው። የኛ ድምጽ መሆን እስከምን ድረስ ነው? ሞቱን፣ መገደሉን ማፋፋም ወይስ ዕውቅና መስጠት? አሊያስ ለመፍትሄ የሚሆን ጩኸት እየጮህን ነው። እስካሁንም መፍትሄ የለም። የዜጎች መሞት ግን አሁንም እንደቀጥል ነው። እኔ እንደግላ ሐሳብ መፍትሄ አልባ ጩኸት ሞትን እንደማባባስ ድምፅ መሆንም አያሻንም፣ አያስፈልገንም። ምክንያቱም ደግሞ እያንዳንዱ ዜጎች ነፍሳቸው እጅግ በጣም ይገደኛል። ሰው በሰላም ወጥቶ የሚገባበት እንዲሁም የሚኖርበት ምህዳር እንዲፈጠር እፈልጋለሁ። ነገር ግን የትኛውም ሰው በየትኛውም እምነት ተከታይውን የሰው ልጅ ሞትን እጅግ አወግዛለሁ፣ እቃወሟል። ለዚህም ነው እስካሁን ድረስ ድምፁን ስትሉኝ ምንም አይነት ድምፅ መሆንን ያልመረጥኩት። ምክንያቱም መፍትሄ አልባ ጩኸት ሞቱን እንደማባባስ እውቅና እንደመስጠት ነውና ነው። መፍትሄ ከተባለ ዜጎች መገደላቸው መሞታቸው ይቁም። ማንኛውም ሰው ያለ ፍቃዱ ፈጣሪ በምድር ያለውን ህይወት ጨብሶ እስኪጠራው ድረስ ማንም ሰው በሰዎች እንዲሞት ፍቃድ አይደለም። ጦርነትንም አልሰብክም፣ እንዲሁም ማንም ሰው በእምነቱ እንዲሞትም አልመኝም፣ አልሻ ነገር ግን መፍትሄ ሌለው ጩኸት ድምፁን አትበሉኝ። ላደርግ የምችለው ነገር ባለውበት መጸለይ ብቻ ነው። ፈጣሪ ሀገራችንን ሰላም ያርግልን፣ ሕዝቧንም ይጠብቅ። ይህ የሚኖርት ሰላ